ጅራት በሏት ጅራት። በቃ እንደዚህ እየሆንና ሁሉ መጨረሻውን እንግዲህ መጣና መጣን። ዛሬ አውጥተናላችኋል። ልብስ መቀየር የምጠራው ለዚህ ነው። በተለይ ይሄ ሳውዲን ይከብዳል ብሽና ያስቸግራል። ያው ግን እንደ ነገሩ እያጠምን ነው። ሱሱ ጋር አላችኋለሁ። ደህና ናችሁ? ምን አዲስ አላችሁ? ከኛ ጋር ባለንበት ነው ባለበት ነው። እያየኋችኋለሁ አይደለም። ለማወራው ስራ ስራ ያያይኩኝ ነው ሙስታን ይዞኝ ያትጋይስ ድምጼ እንዴት ነው? አምሮበታል። ድሮ የሚያምር ነበር እና እንዴት ናችሁ? እንድላክ መሰላችሁ ዛሬ የመጣሁት።

እንዲኮነ ማለት ነው። እስኪ አላህ ያበጀው ዝም ብላችሁና አላህ ካሰን ነው ምለው እና ብዙ በቃ የሰባት አመት ባሬ ከርቶ ይስል ድብርግጦ እንትሴ አንደያችሁ ነው ኮመንቱ የሚያሳዝን የሚያሳዝን ኮመንት ታላችሁ ባለፈው። ስለዛ ስለዚህ ነው ወርቻችሁ ማለት ነው። በቃ የሚያመሰግን አሰሙምና እኔም በዛው አጋጣሚ የሰማሁት ድንገራችሁና እንደው ተጠቀማችሁ ምክር ግጤ ብዬ ነው። እሱ የሚመሰላችሁ ባለፈው ታክሲ ላይ ምን ወደ እየመጣን እያለ ተቀላፍ ሄደሁ ነበር። እናቴቃ ይቻልንብን ስመጣ አንዱ ታክሲ ላይ ተደወለለትና ምን አለ መሰላችሁ ከደውሎለት አንተ ስንት ሚስት አግብተህ ልከሃል? ይለዋል አንተ ቱረጅ ቱ ስሩም ይመስሉ ሲለው ሶስት አግብቸ ልክ ያለው እያለው ማለት ነው። ይሄኛው ደግሞ በቃ ለእኔም ሁለተኛ አግብቼ እንልካት ፈልግ እየተባባሉ ማለት እኛ በቃ ሴቱ እዚህ ድረስ ነው መድረሻ ያለው? ወላ ከምን አንጻር ነው ብላችሁ ስታስቡ ከባድ ነውና፣ ምን አይነት ያኔ ወንዱ በሴት የሚተዳደርበት አይነት ነገር። አረ ደግሞ አሁን ላይ የመጣው እንደ እኛ ዘመን ይችላል ቃ ስለማላቅ ሊሆንም ይችላል። ተማሪ ትሆኑ ትደርም ይሄዳል አሁን ላይ ደግሞ ምን ፋሽን መስራት ይሄ አሁን ወጣት አግብቼ ልላክሽ አግብቼ አግብቼ ገና ሲጋቡ ይጭርከኝ ይስማሙላችኋል። ከዛ ይጋባሉ፣ ሁለት ወር ሶስት ወር ተቀምጠው ከዛ በኋላ ዳይ ወደ አረባ። ታዲያ አሁን ይሄ ሚስት ነው ያገባው ወይስ የቢዝነስ ምንድን ነው የሚባለው የቢዝነስ ምንጭ እንዲኮን ነው። በጣም ነው የሚያሳዝነው እ ወንዶቹስ እሺ ተጠቅመዋል እንበል። ሴቱም እንደምን ጥቅም ነው የሚያገባው ማለት ነው የምላችሁ። አግብቶ ተሰድዳ ለምን ታገባለ? የምሬ ነው የምላችሁ። ወላ በጣም ነው የሚያስጠላው። በቃ መስራት ካለባት ኦኬ፣ ግዲያ ተስራ ስመጣ የራሷ ንብረት ኑሯ ታግባ። ያኔ ሁሉም ነገር ይስተካከላል። ታውቃላችሁ ግን

ቀላል ነገር አይደለም። ከብትና ነገር ያለው ሰው ማለት ብዙ ብር ነው የሚሸጠው። ኢትዮጵያ ብር ወርቁ ታውቃላችሁ። ያ ነገር ስለሆነ ችግር የለም ሄዳለሁ። አንዳንዶቹ አንዳንዶቹ ብዙ ጊዜ የሚያገቡት እንትን ለማለት ነው። ይሄ ልክ እንዳልኳችሁ ተሰበሰበ መስል ይሄ እንትን ላለመነጨስ ብዬ ነው ነገር የሚያገቡት እንዲልኳቸው ነው። አቅም የሌላቸው እሱ ወይ ህት ምናምን ይኖረው እና ከዛም ከዚህ ብሎ ይልካታል። ከዚያ ገቢ ምንጭ ያረጋታል ማለት ነው። ያሁን አቅም የሌላቸው ይህንን ማድረግ አቅም የላቸው ህቶች ያገባል። እንግዲህ አለ ህርደት አንጀት የሚያየው ጌታ ማለት ነው። እሱ ነው የምንለው እና የሴት ልይጥ አንድ ኩኖ ቀረ እላችኋለሁ። እስኪ ስኪ እንግዲህ እኛውን እመካከርኛው ብልጥ ንሆን አንዳንድ ጀግና ህቶች አላችሁ በኮመንት አይ እውነት እንዳፋችሁ ከሆነ

ታገቢ ይሻላል። ከዛ ውጪ ግን እሱ አግኝቼልሻለሁ የስራ እኔ ጋር ነው ይላል የሰራሽው የጋራ ነው ይላል። እሱ ጫፉን ይቀማል፣ ሌላ ሴቱን ይጠብሳል። ሀያት የአንቺ ሀያ ዝም ብሎ ያልቃል ማለት ነው። ለኛ ለሴቶች ቀን ያውጣ። በዛ ላይ አገሩ ያስጠላችኋል በቃ አሁን ሴቱ እኔ ማማማ ማወደግሽ ሴቱ በቃ ንቅል አራት ልጅ ሶስት ልጅ እየት የገጠሩ አክትቤት ከተላይ ንቅል ንቅል በቃ ያው እየሰማች ነው። መቼም ከሬም ሄ ከሬም ሄ እናንተ ከሬም ሄ ከሬም ሄ ሲባል ትሰማላችሁ ማለት ነው እና በጣም ነው የሚያስጠላው። በቃ ኑሮ ዛሬ ሳሙን 50 ብር ገዝታችሁ እንደው ለነገው 50 ብር አገዝ ወይ 60 ብር ወይ 65፣ ቀን በቀን ይጨምራል። በቃ ቀን በቀን ያም ሆኖ ሴቱን አላስቀመጠው ወንዱ ማበዴ የወንዶቹ መጃ ሲጣበብ ያው ሴቱን እያገቡ ሆነ። እንግዲህ ያስተዛዝበን ያስተዛዝነው እምንለው ህቶች፣ ዱዓ ብቻ አድርጉ። ገንዘቤን አታስበላብኝም የሰው ሀቅ አታስበላኝ እንደው ገንዘብን ባርክልኝ በሩ ዱዓ አድርጎ ላይ መልፋት ብቻ ጥቅም የለውም። ስንቱን ለፍቶ ከምቱ ሆነ ማለት ነው እና እንዳለ ሆኖ እንዳለሆኖ እንዳግዛችሁ ማለት ነው። እና ልጅ ወደቀች። በተረፈ አብሽሩ፣ በርቱ እንግዲህ አላህ ይግዛችሁ። ዱዓችሁን እያደረጋችሁ ስሩ። በቻላችሁ መጠን ተጠንቀቁ ነው የምለው። ታባንጂ ገላለብሽ እላ ግምል እና በሌላ አብዱ እንገናኛለን። ሁላችንም ዱአ እናደርጋለን። ሁላችንም ሀያት ያስተካክለው ነው የምለው የምላችሁ ሁቶቺ በሌላ ቪዲዮ ኢንሻአላህ በኸይር እንገናኝ እስከምንገናኝ ባላችሁበት በሰላም ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ